ሐሙስ መስከረም 22 ቀን 2018 ዓ ም ሰላም ጤና ስጥለን። የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን የሀገር ውስጥና የባህር ማዶ ዜናዎቻችን ወደ እናንተ የሚደርሱበት ጊዜው አሁን ነው። ከዜናዎቹ ጋልዳና ታደሰ አብሪያችሁ ቆይታ አደርጋለሁ። አብራችሁ ሁኑ። ቀራሚው ላይ ያደረግነው የሀገር ውስጥ መረጃችን እናልፋለን። ብፁዕ ወቅዱስ አቡነ ማትያስ በምንጃር ወረዳ በአረርቲ ከተማ በደብረገነት ቅድስት ማርያም ቤተ ክርስቲያን በድንገተኛ አደጋ ምዕመን ላይ ለደረሰው አደጋ ሀዘናቸውን ገልጸዋል። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያሪክ ርዕሰ ሊቀነ ጳጳስ ዘኢትዮጵያ ሊቀነ ጳጳስ አክሱም ወጨጌ ዘመንበረ ተክለ ሃይማኖት በምንጃር ወረዳ በአረርቲ ከተማ በደብረገነት ቅድስት ማርያም ቤተ ክርስቲያን በተከሰተውና ከ ሰላሳ ስድስት በላይ ለሚሆኑ ምእመናን ህልፈት ምክንያት በሆነው አደጋ የተሰማቸውን ጥልቅ ሀዘን ገልጸዋል። ብፁዕ ወቅዱስ አቡነ ማትያስ በአደጋው በሞት ስጋ ለተለዩን ወገኖቻችን እረፍት ነፍስን፣ በአደጋው የአካል ጉዳት ለደረሰባቸው ሁሉ ምሕረትን ለመለመን ለተጎጂ ቤተሰቦችና ለመላው ምእመናን መጽናናትን ይስጥልን በማለት አባታዊ የሀዘን መልእክታቸውን አስተላልፈዋል። በአማራ ክልል በሰሜን ሸዋ ዞን ምንጃር ሸንኮራ ወረዳ በአረርቲ ከተማ አስተዳደር አረርቲ ማርያም ቤተ ክርስቲያን ዓመታዊ ክብረ በዓልን አስመልክቶ መስከረም 21 ቀን 2018 ዓ.ም ከጧቱ 1 ሰዓት ከ45 ላይ በግንባታ ላይ ያለ ቤተ ክርስቲያን እየተገነባበት ባለው ሰዓት ለፊኒሽንግ የተረበረበ እንጨት ተደርምሶ በርካታ ምእመናን ህይወታቸው ማለፉን ናሁ ቴሌቪዥን መዘገቡ ይታወሳል። ከሞቱት ምዕመናን በተጨማሪ የአኳል ጉዳት እንደደረሰባቸው የምንጃር ሸንኮራ ወረዳ ኮሚኒኬሽን አስታውቆ ነበር ከአካባቢው የሚወጡ መረጃዎች እንደሚጠቁሙት የሞቱ ሰዎች ቁጥር 36 የደረሰ ሲሆን ከ200 በላይ ሰዎች ጉዳት ደርሶባቸዋል የነዳጅ ምርቶች የችርቻሮ መሸጫ ዋጋ ባለበት እንደሚቀጥል የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል ሚኒስትር መስሪያ ቤቱ በአሰራጨው መረጃ መሰረት ከትናንት መስከረም 21 ቀን 2018 ዓ ም ምሽት 12 ሰዓት ጀምሮ የቤንዚን የነጭ ናፍታ የኬሮሲ የቀላል ጥቁር ናፍታ ና የከባድ ጥቁር ናፍታ መሸጫ ዋጋ በመስከረም ወር ሲሸጥበት በነበረው እንዲቀጥል መወሰኑንም አስታውቋል በተጨማሪም የአውሮፕላን ነዳጅ የችርቻሮ መሸጫ ዋጋ በአዲስ አበባ ከተማ በሊትር 120 ብር ከ10 ሳንቲም እንደሆነ ሆነም በመንግስት መወሰኑን ሚኒስቴሩ ገልጿል። ባሳለፍነው እሁድ በቡታጅራ በተቀሰቀሰው አመጽ የተጠረጠሩ ከአርባ በላይ ግለሰቦች በቁጥጥር ስር መዋሉን የቡታጅራ ፖሊስ አስታውቋል። የምስራቅ ጉራጌ ዞን ፖሊስ እንዳስታወቀው ባለፈው እሁድ መስከረም 18 ቀን 2018 ዓ ም በቡታጅራ ከተማ የተካሄደውን ተቃውሞ ተከትሎ በተነሳ ሁከት እጃቸው አለበት በሚል የተጠረጠሩ ግለሰቦች በቁጥጥር ስር እየዋለ መሆኑን አስታውቋል። የዞኑ ፖሊስ አዛዥ ኢንስፔክተር ሙሰማ ጀማል እንዳሉትም ተጠርጣሪዎቹ በፖሊስ የተያዙት ባለፈው እሁድ በተከሰተው ሁከትና ብጥብጥ በቀጥታና በተዘዋዋሪ ተሳትፈዋል ተብለው በመጠርጠራቸው ነው ብለዋል። የሶስት ሰዎች ህይወት ካለፈበት ከሁዱ ተቃውሞ በኋላ አሁን ላይ ከተማው ሙሉ በሙሉ ወደ መደበኛ እንቅስቃሴ መመለሱንም የከተማው ነዋሪዎች ተናግረዋል። የቡታጅራ ፖሊስ እስካሁን 47 ተጠርጣሪዎችን በመያዝ ምርመራ መጀመሩን ነው የዞኑ ፖሊስ አዛዥ የገለጸው። ተቃውሞውን ተከትሎ በተቀሰቀሰው ሁከት የፌዴራልና የክልል የጸጥታ አባላት ባደረጉት ጥረት የከፋ ጉዳት ሳይደርስ በቁጥጥር ስር መዋሉን ፖሊስ አስታውቋል። አሁን ላይ በከተማዋ ተጥሎ የነበረው የሰዓት ላፊ ሰፋፊ ገደብ መሻሻሉንና አገልግሎት ሰጪ ተቋማት ሙሉ በሙሉ ወደ ስራ መግባታቸውን የፖሊስ አዛዡ ጠቅሰዋል። በተጠቀሰው ቀን በከተማዋ የተቀሰቀሰው ተቃውሞን ተከትሎ የቡታጅራ መግቢያና መውጫ አራት በሮች የተዘግተው እንደነበረ ናሁ ቴሌቪዥን ከአካባቢው ኗሪዎች ማረጋገጥ ተችሏል። ከደቡብ ኢትዮጵያ ክልል መነሻውን ከአርባ ምንጭ ጮንቻ እንዲሁም ወላይታ ያደረገ ሀገር አቋራጭ ተሽከርካሪዎች በከተማዋ አቋርጠው እንዳያልፉ መደረጉን ተከትሎ መንገደኞች ለእንግልት መዳረጋቸውን ጣቢያችን ማረጋገጥ ችሏል። የቡታጅራ መንገድ መዘጋቱን ተከትሎ ሌሎች አማራጭ መንገዶችን ለመጠቀም መገደዳቸውንና ይህም ለተጨማሪ ወጪ እንዳደረጋቸው በወቅቱ ከአሽከርካሪዎች ለመረዳት ችለናል። ልጅ ለእናቱ ገንዘብ ልኳል። በማይታመን ፍጥነት እናት የቤት መገልገያ ዕቃ ቀይረዋል። ታናሽ ወንድሟ የምርቃት ሱፉን መርጧል። ከነጋዴው በደረሳት ፈጣን አጭር መልዕክት እህት እዛው በቆመበት ከፍላለታለች። እሱም ወዲያው መረከቡ አስደንቆታል። እሷ የኦንላይን ግብይቷን በአቢሲኒያ ካርድ ፈጽማለች። ትዕዛዟ ወዲያው ደርሶላት ተቀብላለች። እሱ ማረፊያ ሆቴሉን ሳይዝ ቢደርስም አቢሲኒያ ካርድ ላይ ያለውን ቁጥር በመላክ ብቻ በፍጥነት ሆቴሉን መያዝ ችሏል። በፈጣኑ የአቢሲኒያ ባንክ የኋላና ኢኮሜርስ አገልግሎት ገንዘብ መላክ ፍያ መፈጸምም ሆነ ኦንላይን መገበያየት ሁሉም ይቻላል። አቢሲኒያ የሁሉም ምርጫ ካሽጎ ቤትኛውም ቤተኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሉ ማስተርና ቪዛ ካርዶን በመጠቀም ከአምስት እስከ 2ሺ ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ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 ቀጥለናል ከውጭ ወደ ያገኘናቸው መረጃዎቻችን እናልፋለን። በማዳጋስካር ፕሬዚዳንቱን ከስልጣን እንዲለቁ የሚጠይቀው ተቃውሞ ተባብሶ መቀጠሉ ተገለጸ። ሮብለታ በማዳር ካስታር አውራ ጎዳና ላይ የተጀመረው ተቃውሞ ተባብሶ የቀጠለ ሲሆን የፖሊስ አባል ህዝባዊ ተቃውሞውን ለመግታት የሚያደርጉትን ጥረት ተጠናክሮ ቀጥሏል። የፖሊስ አባላት ቁጥር እየጨመረ መምጣቱን ተከትሎ የተቃዋሚዎች ቁጥር እየጨመረ መምጣቱን ተከትሎ የጸጥታ ኃይሎች መሀል ከተማ መዝጋታቸው ተዘግቧል። ተቃዋሚዎች በበኩላቸው አምቦ ቢታጄባ ወደሚገኘው የዴሞክራ አደባባይ መሄድ እንፈልጋለን። አስለቃሽ ጭስ እየተተኮሰብን ነው። ተቃዋሚዎችን ከአስለቃሽ ጭስ ለመሸሽ እየሞከረ ነው። ፖሊሶች አሁንም በብዛት ይገኛሉ ሲሉ ለአፍሪካ ኒውስ ተናግረዋል። ተቃዋሚዎቹ በዋና ከተማዋ መሀል ወደሚገኘው የዲሞክራሲ አደባባይ እየተቃረቡ ሲሆን በስፍራው የተገኙ ሰልፈኞችና ጋዜጠኞች የመናገር ነፃነት ላይ የደረሰ ጥቃት ሲሉ አውግዘውታል። በጄኔራል ዜድ የሚመራው ሰላማዊ ሰልፍ ከሀሙስ ጀምሮ በመካሄድ ላይ ያለ ሲሆን በውሃና በመብራት እጦት የተበሳጩ የማህበረሰብ ክፍሎችን ያካተተ ነው ተብሏል። አንሸሽም ሸሽም እስከ መጨረሻው ለመታገል ተዘጋጅተናል፣ ሲሉ አንድ ተቃዋሚ መናገራቸውን አፍሪካ ኒውስ በዘገባው አካቷል። ፕሬዚዳንት አንድሬ ራጁኤል ተቃዋሚዎችን ለማስደሰት የስራ መልቀቂያ እየጠየቁ መሆናቸው በዘገባው ተካቷል። ይህ በእንዲህ እንዳለ ለፕሬዚዳንቱ ቅርበት ያላቸው ሰዎች እርምጃ እንዲወስዱ ጠይቀዋል። በማህበራዊ ትስስር ገጹም የፕሬዚዳንቱን ደጋፊዎች እንዲሰባሰቡ ጥሪ እያቀረቡ ይገኛሉ። በመጨረሻም በሺዎች የሚቆጠሩ የፌዴራል ሰራተኞች የአሜሪካ መንግስት ቁልፍ አገልግሎት በመዝጋቱ ምክንያት ስራ ማቆማቸው ተገለጸ። ከ2018 መጨረሻ ወዲህ ለመጀመሪያ ጊዜ የተከሰተው ይህ ሁነት አንዳንድ የአሜሪካ መንግስት አገልግሎት ለጊዜው ሊቆሙ ይችላሉ ተብሏል። ከዚህ ቀደም ሲል ፕሬዚዳንት ዶናልድ ትራምፕ ሁኔታውን በዚህ ከቀጠለ የፌዴራል ሰራተኞች ላይ የጅምላ የማይሰሩ ከስራ ማባረር እንደሚያስከትልባቸው አስጠንቅቀው እንደነበረም ቢቢሲ ዘግቧል። በመሆኑም ዋይት ሃውስ አንዳንዶቹን አገልግሎት ሰጪ ተቋማት ያለ ክፍያ ቢሆንም አስፈላጊ ሰራተኞች መስራታቸውን ይቀጥላሉ ብሏል። ነገር ግን ሌሎች የመንግስት ሰራተኞች ደሞዝ ሳይከፈላቸው በረፍት ላይ ናቸውም ተብሏል። እንዲሁም በኮንግረስ ውስጥ ያሉ ፖለቲከኞች ደሞዝ ይከፈላቸዋል ነው የተባለው። ሪፐብሊካኖችና ዲሞክራቶች ከአንድ መቶ ሴናተሮች የስልሳዎቹን ደጋፊዎችን የሚያስፈልጉ ረቂቅ ባለመጽደቃቸው እርስ በርስ እየተወነጃጀሉ መሆኑን ዘገባው አክሏል።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 እንግዲያውስ በቀላል አጠቃቀም በቀልጣፋ ሁኔታ በጽሁፍ በድምፅና በምስል አማራጮች መረጃን ከታማኒ ምንጮች ባሉበት ሊያደርሶት ዝግጅቱን ጨርሷል። ምን ማየት ምንስ መስማት ይፈልጋሉ? ከስፖርት ኖት፣ ከመዝናኛው፣ ከፖለቲካው ወይስ ዓለም አቀፍ ጉዳዮች? አጫጭር መረጃዎችን ከቢዝነስና ኢኮኖሚ መረጃዎች ጋር አሰባጥሮ በናው አርካይቭ በትዝታ የዋሊት መልሶ በመረጃ ቡፌ ሊያንበሻብሾት ዘመናዊ አዲስ የስልክ መተግበሪያ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 ጉዞ ከናሁ ቴሌቪዥን ለሰዓቱ ያዘላችሁ መረጃዎቻችን የእስካሁኑን ይመስሉ ነበር። ከዜናዎቹ ጋር ዳናት ታደሰ አብራችሁ ቆይታ አደረግኩኝ። መልካም ቀን።